ነፍሳችን የምንመገብ የቃል አቅርቦት፣ ቀደም ብለን ያነሳነውን ርዕስ በቀጣይ ደግሞ አያይዘን አዛምደን እንሄዳለን። አመልና የእግዚአብሔር ልጅነት ብለን ያዕቆብና ዮሴፍን በቅድሚያ ተመልክተናል። እንደገናም የዮሴፍ ወንድሞችን የወንድማማችነት ወግ በሚል ርዕስ ተመልክተናል። አሁን ደግሞ ሮቤልን መዘን እናወጣለን። ሮቤል የያዕቆብ የበኩር ልጅ። ሮቤልን በተመለከተ ስንወያይ መነሻ ርዕስ ያደረግኩት ሐሳብ ከጢሞቴዎስ መጽሐፍ የተወሰደ ነው። ሐዋርያው ጳውሎስ ጢሞቴዎስን በሽማግሌዎች እጅ መጫን የተሰጠህን በአንተ ያለውን የጸጋ ስጦታ ቸል አትበል ይለዋል። ሮቤል ተፈጥሮ ጸጋ የሰጠችው ሰው ነው፣ የታደለ ሰው ነው። መርጦና ፈልጎ ሳይሆን በራሱ ጥረት ሳይሆን ተፈጥሮ ራሷ ለሌሎች ወንድሞቹ ያልተሰጠን ነገር ለሮቤል ሰጥተዋለች። ለምሳሌ ሮቤል ብኩርናን የታደለ ነው። ብኩርናን የታደለ ነው። በኩር ለመሆን በጥረቱ በልፋቱ በፍላጎቱ የቻለ አይደለም። ለመሪነት የተወለደ ነው። በኩር መሆን ማለት መሪ መሆንም ጭምር ነው። መሪ የመሆን እድል የነበረው የተሰጠው፣ በኩር የመሆን እድል የነበረው የተሰጠው፣ ወራሽ እንዲሆን የታደለ ነው። በኩር ከሆነ ባህሉም ይፈቅዳል፣ ውርስ የተባለው ነገር ወደ እርሱ ይሄዳል ማለት ነው። በብዙ ልፋት በብዙ ጥረት ሊገኝ የሚችል ነገር እንዲሁ በብኩርናው ብቻ ሊያገኝበት የሚችልበት እድል እንደነበረው እንመለከታለን። ነገር ግን ይሄ ሮቤል እነዚህን እድሎች ሁሉ ያባከነ ሰው እንደሆነ ታሪኩ ይነግረናል። የዘፍጥረትን መጽሐፍ ማንበብ ትችላላችሁ። ከምዕራፍ 25 ጀምራችሁ ሰላሳዎቹን ምዕራፎች በሙሉ ማንበብ ትችላላችሁ። በእነዚያ ዝርዝር ውስጥ እያንዳንዱን አሁን የምናነሳቸውን ጭብጦች ታገኛለን። ይህ ሮቤል የታደለውን ያህል ብኩርናና መሪነት፣ ወራሽነት በሚገርም ሁኔታ ያልተጠቀመ ያባከነ ብቸኛ ሰው ብቸኛ መሆኑን እስቲ ዘፍጥረት ምዕራፍ 37ን በዝርዝር አንብቡት። በሂደቱ ውስጥ ወንድሞቹ ሲያሙ ሲያድሙ፣ ነጠል ብሎ ይቀመጥ የነበረ ሰው ነው። አድማቸውን ብዙም የማያውቅ ሲደርስበት ለማስጣል የሚሞክር በኋላም ደግሞ ደብቀው ወንድማቸውን ዮሴፍን ሲሸጡ ያላወቀ ያልሰማ። ምን ይጠቁመናል? ወንድሞቹን የማይጠጋ ወንድሞቹም፣ የማያስጠጉት እንደ ታላቅ ወንድምም የማያከብሩት ብቸኛ የሆነ ወይም የነበረ ሰው እንደሆነ ማየት እንችላለን። ለምንድን ነው ኃላፊነቱን ወይንም ጸጋውን በነፃነት እንዳይጠቀም ያሰናከለው? አንድ የአመል ችግር ስለነበረበት ነው። ስለዚህ እንደ ታላቅ ወንድም እንደ በኩር እንዳይሰሙት እንዳይታዘዙት እንዳይፈሩት፣ በውሳኔ ደረጃ ይሄ ነው የሚሆነው ይሄ ነው የማይሆነው እያለ እንዳይወስን ያደረገው አንገቱን ያስደፋው ይህ ስነ ምግባር የአመል ችግር ስለነበረበት ነው። ለታናናሾቹ መልካም ምሳሌ መሆን ያቃቱ። ስንጠቀልለው ከዚህ ክፍል ውስጥ የምንማረው ትምህርት ምንድን ነው? ወደ ርዕሳችን እንሄድ። በርዕሳችን ምን ብለናል? ለጢሞቴዎስ እንደተባለው በሽማግሌዎች እጅ መጫን የተሰጠህን ወይም በአንተ ያለውን የጸጋ ስጦታ ቸል አትበል እንደተባለው ጸጋውን እድሉን ያላስተዋለ ቸል ያለ ስለነበረ ሮቤል በጣም በጣም ያባከነ የከሰረም እንደሆነ እንመለከታለን። ትምህርቱ ምንድን ነው? ጥሪው ምንድን ነው? ለሁላችንም እኔንም ጨምሮ ጸጋን እድልን የመንከባከብ ጥሪ ነው። በልፋት በድካም ያገኘናቸው ብዙ ነገሮች ሊኖሩን ይችላሉ። ማግኘትም የምንችላቸው ነገሮች ሊኖሩ ይችላሉ። በተፈጥሮ ብቻ እናም በእግዚአብሔር ቸርነት ብቻ በጸጋ ብቻ ደግሞ የምናገኛቸው ጉዳዮች አሉ። በተለይ የሃይማኖቱ ቤተሰብ ውስጥ በትጋት የምናገለግል ሰዎች ከተቀበልነው ጸጋ ጋር ጸጋውን የምንሸከምበት ትከሻ ያስፈልገናል። ጸጋውን የምንሸከምበት የስነ ምግባር ትከሻ ያስፈልገናል። በተጨማሪ ደግሞ ጸጋውን መንከባከብ ያስፈልጋል። ጸጋን ቸል ማለት አያስፈልግም። ጸጋን ቸል ማለት የሮቤልን ውድቀት ይጠራል፣ የሮቤልን ውርደት ይጠራል። ጸጋን ሰዎች በሁለት መንገድ ሊያባክኑ ትችላሉ። አንደኛው ቸል በማለት ነው። ቸል አትበል እንደተባለው ማለት ነው። ሁለተኛውና ዋነኛው ጉዳይ ሰው በጸጋው መሰለፍ ትቶ ያለ ጸጋው ሲሰለፍ፣ አንዳንድ ጊዜ አንዳንድ የሃይማኖት ቤት ብራንዶች አሉ፣ ወይንም ደግሞ ስያሜዎች አሉ፣ ሹመቶች አሉ፣ ማዕረጎች አሉ። ከድቁና ጀምሮ እስከ ቀሲስ፣ እስከ ቆሞስ፣ እስከ ጳጳስ፣ እስከ ፔትሪያርክ፣ ቢሾፕ፣ ሌላም ሌላም ፓስተር እያልን ምንጠራቸው ብዙ በብዙ በተለያዩ እምነቶች የተለያየ ስሞች ሊኖሩ ይችላሉ፣ ስያሜዎች። ለዚያ ሲባል ሰው አምላክ ከሰጠው ተፈጥሯዊ ስጦታና ጸጋ ይንሸራተታል፣ ስም ፍለጋ፣ ስልጣን ፍለጋ። በዚህ ጊዜ ጸጋችንን እንዳንንከባከብ፣ ደግሞም እንድናጣ እንሆናለን። ስለዚህ ጥሪው ምንድን ነው? ጸጋን እድልን የመንከባከብ ጥሪ ነው። ሁለተኛ፣ ጸጋን የሚሸከም የባህሪ ዝግጅትና ተፈላጊ ጥንቃቄ መሰረት ማድረግ ነው። እዚህ ጸጋ ስጦታ ነው፣ ጥንቃቄ ግን የእኛ ድርሻ ነው። እግዚአብሔር ሁላችንንም ይርዳል።